አረ ዴዚና አሌክስ ተው እንዴ! ለእኛም አስቡልን እንጂ፣ አሁንስ በዛ። ሰላም ጤና ስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለቻናሌ አዲስ የሆናችሁ ቻናሌ ሰብስክራይብ በማድረግ ቤተሰብ እንድትሆኑበትና በትና ጠይቃችኋለሁ። ቤተሰብ እንግዲህ ዛሬም አንድ ነገር ይዤላችሁ መጥቻለሁ። እኔ ለእናንተም አልሆነ የለም። ትላንትና እንደምታቁት አሌክስ ላይ ነበርና አንዳንድ ነገሮችም ብሏል። ምንድን ነው እሱም ያለው? የእውነት በጣም ልቤ አዝኗል። ልቤ በጣም ተሰብሯል። እንዴት ከዚህ በኋላ በአዲስ ህይወት በአዲስ ምዕራፍ እንገናኛለን ይላል። ያለውን አሰማችኋለሁ። ከዚህ በመቀጠል ከዚህ በኋላ በአዲስ ህይወት እንገናኝ ብሏል። ስሙት፣ ከእሱ አንደበት ምን እንደሚል። ዩትዩብ ላይ እንዳትለቅ፣ ኦኬ። የሆነ የሆነ ሰው እዚህ ኢንስታግራም ላይ የነበረችው ማንም ሰው ፖስት እንዳያደርገው እስከ በሌላ ደረጃ በሌላ ህይወት በሌላ ምዕራፍ የምንገናኝ ህዝብ ሆይ እንደናሁን። እንግዲህ ቤተሰብ ያለውን ሰምታችኋል። ከዚህ በኋላ በአዲስ ምዕራፍ በአዲስ ህይወት እንገናኝ ሲል ምን ለማለት ፈልጎ ነው? የእውነት እኛ አናሳዝናቸውም እንዴ? እኛ ለነሱ በምንጨነቀው ልክ ለምንድን ነው አትሊስት እነሱ ማያስቡልን? የእውነት በጣም ነው በቃ የከፋኝ። ማታ እንደዚህ ሲል ማለት ነው እኛ እነሱን ለትልቅ ነገር ነው የምንጠብቃቸው። እሱ ግን መጥቶ እንደዚያ ያለ እንደዚህ ማለት አልነበረበትም። አንዳንዴ ለእኛም ስሜት ለተመልካች ለወዳጅ ስሜት መጠንቀቅ አለበት፣ ቤተሰብ ማሰብ አለበት። ለእኛም በጣም ብዙ ልጆች በውስጥ ስትጽፉልኝ ነበር፣ ስራ መስራት አልቻልኩም፣ በጣም ተጨንቅ ያለው እስኪ ያለው ነገር አጣርተሽ አሳውቂን ምናምን እያላችሁ በጣም ብዙ ልጆች በውስጥ የምትጽፉልኝ አላችሁ። ቤተሰብ እኔ የቻልኩትን ሁሉ እያደረኩ ነው። ከዚህ በላይ ምንም ማድረግ አልችልም። እውነት በጣም ነው በቃ ማታ እያዘንኩትና የተናደርኩት ምክንያቱም እንዴት ባንዴ መቶ በአዲስ ህይወት እንደ ቀላል በአዲስ ህይወት እንገናኝ ምናምን ይሄ መሆን የለበትም። እንደዚህ ማለትም አልነበረበትም። ቤተሰብ አይደል እንዴ እኛ ምን ያክል እንደምንወዳቸው እንደምንጨነቅላቸው አይ ቲንግ የገባቸው አይመስለኝም። በጣም ብዙ ልጆች ስራ መስራት እስኪያቅታቸው ድረስ በእነሱ ጉዳይ እየተጨነቁ እያሰቡ እያለቀሱ ድምጽ የሚልኩልን ልጆች አሉ፣ እያለቀሱ ማለት ነው እና እኛ የእነሱ ጉዳይ ያሳስበናል፣ ቤተሰብ ያሳስበናል። እኔ በበኩሌ በጣም ያሳስበኛል፣ ያስጨንቀኛል የእነሱ ጉዳይ። ምክንያቱም እነሱን አንድ ላይ ሁነው ወልደው ከብደው በቃ ማየት የምፈልገው ገባቸው። እነሱ እሱ ደግሞ ላይብ ላይ እንደዚህ እያለ ጠላትን ማስደሰት የለበትም። አንለያይም ኢቭን እንኳን ክፍተት ቢኖር በመሃላቸው አንለያይም ብሎ ጠላትን ማሳፈር ያለበት እንጂ፣ እንደዚህ እያለ ጠላትን ማስደሰት የለበትም። አይደል እንደ ቤተሰብ እንደዚህ ባይሆን ጥሩ ነው። ገባችሁ። እኔ በመሀላቸው አሁን ላይ ምን እንደተፈጠረ አላቅም። እሷም ፖስት የምታደርገው ነገር ደስ አይልም። እሱም ላይቭ ላይ የሚያወራው ነገር ደስ አይልም። እንግዲህ አላቅም፣ እውነት ለመናገር መሀላቸው ላይ ምን እንዳለ አላቅም። እና በእነሱ ጉዳይ ደግሞ የምታለቅሱ ስራ መስራት እስኪያቀታችሁ ደስ የምትጨነቁ ልጆች አይዟችሁ፣ ነገሮች ሁሉ ይስተካከላሉ። እናንተ በቻላችሁት መጠን ጸሎት ብቻ አደርጉላቸው። ሁሉም ነገር መልካም ይሆናል። ሁሉም ነገር ወደ ነበረበት ይመለሳል። እናንተ በመጨነቅ ምንም የምታደርጉት ነገር የለም። እኔ ደግሞ ሁሉም ነገር እያጣራውን አዲስ ነገር ሲኖር አሳውቃችኋለሁ። እንግዲህ እኛ ማድረግ የምንችለው ጸሎት ነው፣ ጸሎት እናደርጋለን። ሁሉም ነገር መልካም እንዲሆን። እንዲህ ባይሆን ግን ጥሩ ነው። ችግር እንኳን ቢኖርባቸው ችግራቸውን በውስጥ መፍታት ነው እንጂ ላይቭ ላይ መጥቶ ጠላትን ለማስደሰት እንደዚህ ባይል እሱ የተመረጠ ነው። ትላንትና አይታችኋል። ጄድጋ ገብታ ነበረ ሌዚህ ምና ኢትዮጵያ እንደሆነች ሳይተታለች። እንግዲህ አላቅም፣ እውነት ፕራንክ ሊያደርጉን አውቀው እንደዚህ ላይቭ ላይ እያደረጉ ይሁን የእውነት ይሄ ነገር ተፈጥሮ ይሁን በመሀላቸው እግዚአብሔር ነው የሚያውቀው። እና የነሱ እነሱን የእውነት የምትወዷቸው ልጆች፣ በውስጥ እየጻፋችሁ ልኝ ያላችሁ ልጆች አታልቅሱ፣ አትጨነቁ፣ ሁሉም ነገር መልካም ይሆናል የበፊቱ ሳቃቸው ደስታቸው ይመለሳልና ጸሎት እናደርግላቸዋለን በቻለው መጠን። አሌክስ ደግሞ እንደዚህ ባት ላይቭ ላይ ጠላቶችን ባታስደሰት እንደዚህ ያልክ በጣም ጥሩ ነው እና ለእኛም አስቡልን። እናንተ ነገር በሆናችሁ ቁጥር እኛን እናስባለን እንጨነቃለንና እንደዚህ ባይሁን መልካም ነው እና ቤተሰብ፣ የተሰማችሁን ኮመንት ሴክሽን ላይ ያስቀምጡልኝ። አዲስ ነገር ሲኖር እንደዚህ ቪዲዮ እየሰራውን አሳውቋችኋለሁ። አትጨነቁ። ሁሉም መልካም ይሆናል። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። ባይ